የወላይታ ዞን ወጣቶች እና ስፖርት መምሪያ ኃላፊ አቶ ስምዖን ስላሎ እንዳሉት ከቅርብ ዓመታት ጀምሮ በጎነትን ባህል ያደረገ ትውልድ በመቅረጽ ለሀገርና ለሕዝብ እያበረከተ ያለው አስተዋጽኦ ሊጠናከር ይገባል። መምሪያው በ2017 በጀት ዓመት ከክረምት ወጣቶች በጎ ፍቃድ በተከናወኑ 17 ተግባራት ከ625 ሚሊዮን ብር በላይ ከመንግስት ካዝና ወጪ የሚደረገውን ለማስቀረት መቻሉን ተናግረዋል። ስራ ለማሳተፍ የታቀደው ወደ 572 ያክል ወጣት ለማሳተፍ እቅድ ተይዞ 658 ሺህ ያክል ወጣት ተሳትፏል። በዚህ ተሳትፎ የተሰሩ እጅግ በጣም ብዙ ስራዎች አሉ። በዚህ ደግሞ ተጠቃሚ ይሆናል ተብሎ የታቀደው ህብረተሰብ ክፍል 912 ሺህ ያክል ህብረተሰብ ይሳተፋል፣ ይጠቀማል ወይም ተጠቃሚ ይሆናል ተብሎ ነበር የተያዘው ከመቶ ፐርሰንት በላይ ተሳትቶ ከ1 ሚሊዮን 300 ሺህ ያክል ህብረተሰብ ተጠቃሚ ሆኗል። በዚህም ይድናል ተብሎ የታሰበው ሀብት ወይም ከመንግስት ካዝና ወጪ ከመደረግ ይድናል ተብሎ የታሰበው ገንዘብ 550 ሚሊዮን ያክል ነበረ። በዚህ የተረፈው ግን ወደ 625 ሚሊዮን እና ከዛ በላይ ገንዘብ ከመንግስት ካዝና ወጪ ልደረግ ካለበት የተረፈበት አግባብ አለ። የወላይታ ዞን የመንግስት ረዳት ተጠሪ አቶ መስፍን ቶማስ በበኩላቸው በዞኑ በርካታ ወጣቶች በተለያዩ አደረጃጀቶች በርካታ ተግባራትን በማከናወናቸው ከበጎነት ባለፈ ትልቅ ለውጥ እንዲመጣ መደረጉን አብራርተዋል። የሚቆጠሩ ዋና ዋና ግቦችን አስቀምጠን ነው የተገባው። ከአረንጓዴ አሻራ ጀምሮ አጠቃላይ ግሪን ሌጋሲ ብለን ያስቀምጥነውን ግባችንን ለማሳካት የተጀመረው በተለያዩ ቦታዎች ላይ አጠቃላይ አግሮ ኢኮሎጂ አግሮ ኢኮሎጂ ለውጥ ላይ የደን ዛፎችንም በመትከል ሂደት የፍራፍሬ ዛፎችንን በመትከል ሂደት አካባቢውን ከመንከባከብ ከመጠበቅ አኳያ የተሰራው ስራ ቀላል አይደለም። ወጣቶችን በማስተባበር ዲጂታል ኢትዮጵያን ለመገንባት ብለን ያስቀምጥነውን የእኛ ወጣት አድራይቶች ከሴት አድራይቶች በጋራ በመቀናጀት እያንዳንዱ ቢያንስ ፋይዳ መታወቂያ ሊኖረው ይገባል የሚለውን ተደራሽ ለማድረግ ግንዛቤ እንዲፈጠር ተደርጎ የተሰራው ስራ የወላይታ ዞን ታዞን ወጣቶችና ስፖርት መምሪያ ምክትል ኃላፊና የወጣቶች ዘርፍ ኃላፊ አቶ ታምራት በቀለ በበኩላቸው በዞኑ በክረምት ወጣቶች በጎ ፍቃድ ከ650 ሺህ በላይ ወጣቶችን በ16 የስምሪት መስኮች የነቃ ተሳትፎ ተደርጓል ብለዋል። የተሳተፉ ከወጣቶች ቁጥር ልጀምር ና እኛ ቅር ነው ከ572 ሺህ ወጣት በላይ ነበር በእቅዳችን የያዝነው። ከእቅዳችን በላይ ወደ 650 ሺህ የሚጠጉ ወጣቶች ቀጥታ ተሳትፎ አድርገዋል። በምን በምንድነው ነው የተሳተፉት ለሚለው 16 የምሬት መስኮች አሉን በ16 ቱም የነቃ ተሳትፎ አርጓል ለምሳሌ አሻራ ሻራ 43 ሚሊዮን ችግኝ በላይ ተግለዋል በቤት ግንባታና አድሳት በደም ልገሳ በማስዋብ እና በማጽዳት በተለያዩ በጎ ተግባራት በነቂ ሶተው በዘንድሮ አመት በተለይ በክረምት ተሳትፎ አድርገዋል። ይሄ ብቻ ሳይሆን የሰሩትን ቤት ጭቃ ጭምር ለጥፈው በብሎኬት የሚሰሩት ደግሞ እንደዛውም አድርገው ሰርተው ወጣቱ ቀጥታ ህብረተሰቡ ተጠቃሚ እንዲሆን የማድረግ ስራ በሰፊው እየተሰራ ነበር። ከመድረኩ ተሳታፊዎች መካከል ወጣት አበራሽ ኤፌሶንና ወጣት አስተዋይ ሳህሉ እንዳሉት የክረምት በጎ ፍቃድ አገልግሎት የሚያስደስት መንፈስን የሚያረካ እንዲሁም ከፈጣሪ ዘንድም ዋጋ የሚያስገኝ ተግባር በመሆኑ ተጠናክሮ ሊቀጥል እንደሚገባ ገልጸዋል። ጥሩ ተግባር ነው። ወይም ተሳትፍ ያለው ብዙ ሰዓት ነው የተሳተፍኩት ግን በጣም ደስ የሚል እውነት በእግዚአብሔር ዘንድም በጣም ዋጋ ያለበት ተግባር ነው። እግዚአብሔርን የሚፈልገው ነው። ሰውን የሚረዳ ሰው ከእግዚአብሔር ዘንድ ዋጋ እንዳለ ነው መጽሐፍ ቅዱስ የሚናገረው ማለት ነው። ወጣቶቹ በክረምት በጎ ፍቃድ ለበርካታ ቅመ ደካሞችና አረጋውያን በጎ ተግባራትን ማከናወናቸውን አብራርተዋል።